ስስቴ ልበልሽ ምስጢር ገበናዬ፣ አለሁልሽ ምትይ ለኔ መከታይ፣ ስላንቺ ለማውራት ቃላቶች አጥሮኛል እህት ሄደሽ ብለሽ እሱ ይቀለኛል። ስጠፋ ፈልገሽ ደህንነቴን አይተሽ፣ ሁሌም የምትጎበኝኝ ንጹህ ፍቅርን ሰጠሽ ጓዴን የምስጢር የፍቅር

ጉድ ሰርመደካቸው ዴ ስልኬ አቋርጦ እኮ ነበረ ማለት ነው። ስልክ ተደውሎብንም ስጠማ። በነገራችን ላይ ይህን ይመስላል ማለት ነው። እስኪ ወደ ስጦታ እንሄድ። ምን እንዳለ አላቅም። የኤርፎር ቦታ ነው እንግዲህ አብረን የዋልስ ነው እንግዲህ ውጮችን እ ይህን ይመስላል። ውስጡ ምን እንዳለ አላቅም። በነገራችን ላይ ውስጡ ምንዛላ አላቅም ማለት ነው ና እስኪ ከፍተን እናየዋለን፣ ምንድን ነው በነገራችን ላይ። የከበደልም እንግዲህ ረመዳን ማለቀ በጣም ልፋት ነበረው፣ ድፋ ነበረው ረመዳን አልሐምዱሊላ የዛሬ አመት ያደርሰን፣ ደግሞ ይሻላል። አመት አመት ያደርሰን። ስቁሳን ከፍቼ አይወዱ ማለት ነው ሚስላ ክድፈርፍራለ ማስባት ታ እንግዲህ ስጦታ ይሄን ይመስላል ማለት ነው። በልብ ቅርጽ ነው ማለት ነው። አብረን እንፈተው ማለት ነው። እንግዲህ እንደምታወት እንግዲህ ውድ ተመልካቾቼ ልከፍተው ነው ማለት ነው። ፈራሁት። የብር ምን እንደሚል ማለት ነው ፈራሁት። ካሜራው ደሞ ቀጥል አረገ ማለት ነው። እንግዲህ ይሄ ነው ማለት ነው። አብረን ከፍተዋለምን ማለት ነው ነው ለእኔ የሚታየኝ ግን እየቆጠረ ነው ማለት ነው

አንተር እንትን ለማለት ነው። በልብ ቅርጽ ነው እንግዲህ እንደምታውቅ፣ በልብ ቅርጽ ተደርጎ ነው ማለት ነው ስጦታው እንግዲህ እየመጣልኝ ይሄን እንደምታወቅ ነው ረቀት ነ

ለዛ እንደዚህ ተፈትላችሁ ምን ይመስላችኋል? ምን ይመስላችኋል? ሲትለ ታዋቂ እኔ አላምንም ማለት ነው። እኔ አላምንም የሆነ ፌክ ምናምን ነገር አድርገው ነው እንዴ? ሽፉ እኔ አላምንም እኔ አላምንም አላምንም ማለት ነው ነው የሚለው ታድይሻለሁ። ስሚኝማ ታውቂያለሽ አምላክ አንቺን ሰጥቶኝ ከሰው ሁሉ አዳልቶልኛል። አንቺን የምወድበት ልክ የለኝም። የጉድለቶች ሁሉ ሙላት ነሽ። ህይወትን እንደወዳት ነው የምታደርግኝ ነው

እንግዲህ አሁንም ስልክ ተደውሎ አቋርጠኛል ማለት ነው። ፕሌስተሩን እያነሳሁ እያለ ስልክ ተደውሎ አቋረጠኝ ማለት ነው። እንደምታወቅ ከፈችዋለሁ ማለት ነው። ስልክ እየተደወለብኝ ነው። በጣም ይቅርታ ማለት ነው። የሆነ እንትን ከሆነ የተነሳ ስልኩን እንትን እያልኩት እራሱ አሁን እንግዲህ ልከፍተው ነው ማለት ነው። እና ውድ ተመልካቾች ስልክ እየተደወለ ማለት ነው። እያሳተው እየደወሉ እየደወሉ እያሳሰሉ ወሬን ራሱ አስጠፉ ማለት ነው። እንግዲህ እንደምታወቅ ነው። አልተከፈልም ነው እከፍትዋለሁ ማለት ነው። በነገራችን ላይ ይህ ስልክ ሶስት ካሜራ ያልሆነው አንደኛ ክሎላ ሶት ጆል ማለት ነው። ይሁን አንትር ነው ዝጋብ በጥቁር ነው። አንቺስ እንዝጋ እንትን የሆነ ውሃ ነገር ነው ማለት ነው። እንትን አደረገ እና በጣም የሚያምረው ይሄ በነገራችን ላይ ለካሜራም ሆነ ለቪዲዮ ምናምን ጥራት አንደኛ ነው። እስኪ ምን እንደምል አላውቅም ማለት የሆነ አንዳንዴ እኮ የምትሉት ሁሉ ይጠፋባችኋል ማለት ነው። የሆነ የምትናገሩት የሆነ የምታወጡት እራሱ ራሱ ቃል ራሱ ሁሉ ይጠፋባችኋል ማለት ነውና እንግዲህ ስልኩ ይህንን ይመስላል። እስኪ ነክፈተው ማለት ነው። እንግዲህ እየከፈተ ነው ማለት ነው። ታያቸዋለሁ። እየተሰራ ነው። እየተከፈተ ነው። ቆይ ሰደረ ዜ እንተለያናያጣመጣና ተፍተና ማለት ነው። ይሄ እንደምታዩት ከፈተ ማለት ነው። እናንተ እዛ ጋር የሚታየው የሆነ ራሱ እንደዚህና ማለት ይታያል። እንደዚያ የት

እናንተ እኔ በነገራችን ላይ ስልኬ ተበላሽቶብኝ ነበር ረመዳን ላይ ጭራሽ ጠፍቶ ሁሉ ነበር ማለት ነው እና በራሱ ጊዜ ነው ከስንት ጊዜ በኋላ የከፈተልኝ እና ተበላሽቷል ብዬ ትቼው ነበር ና የሆነ ሰው ሲልክላችሁ የውስጣቸውን የሚያውቅ ምናምን ነገር እንትር ትላላችሁ ማለት ነው ወደ ቀጣው ስጦታ ስንሄድ ደግሞ ይሄ ነው ማለት ነው ሽቶ ነው

የኤክስ ቆጣ ያነ ማለት ነው። ሁለተኛ ደግሞ ቻርጀሩ ነው። ቅድም ስልኩ አይደለ፣ ቻርጀሩ ነው ማለት ነው። ቻርጀሩ እና ስልኩ ነው ማለት ነው። ኦኬ፣ እንግዲህ እንደምታውቁት ይሄ ነው ማለት ነው። ቻርጀሩ እና ስልኩ ነው ማለት ነው። ይሄ ነው ማለት ነው።

የኢድ ስጦታ ላይ ነው ማለት ነው። ሁለተኛ ደግሞ የቻርጀሩ ነው። ቅድም ስልኩ አይደለ፣ ቻርጀሩ ነው ማለት ነው። ቻርጀሩ እና ስልኩ ነው ማለት ነው። ኦኬ፣ እንግዲህ እንደምታዩት ይሄ ነው ማለት ነው። ቻርጀሩ እና ስልኩ ነው ማለት ነው። ይሄ ነው እንግዲህ፣ ይሄ ነው ቻርጀር ነው። እና ውድ ተመልካቾቼ፣ እዚ ጋር ሽቶ ነው ከፍቼዋለሁ ማለት ነው። ነበረ ከፍቼዋለሁ ማለት ነው። መቼም ሽቶ የሚወደድ በጣም በጣም በጣም ማለት ነው ነው እንግዲህ የኢድ ፍጥረት ላይ ነው ማለት ነው። ሁለተኛ ደግሞ ይሄ ቻርጀሩ ነው። ቅድም ስልኩ አይደለ ቻርጀሩ ነው ማለት ነው። ቻርጀሩና ስልኩ ነው ማለት ነው። ኦኬ፣ እንግዲህ እንደምታውቁት ይሄ ነው ማለት ነው። ቻርጀሩ እና ስልኩ ነው ማለት ነው። ይሄ ነው እንግዲህ፣ ይሄ ነው። በብርሃን ብዛት በሻማዋ የቀለጠችው ሰው የለኝም እያልኩ ሳዝን ታድይሻለሁ ስሚኝማ ታውቂያለሽ አምላክ አንቺን ሰጥቶኝ ከሰው ሁሉ አዳልቶልኛል አንችን የምወድበት ልክ የለኝም። የጉድለቶቼ ሁሉ ሙላት ነሽ። ህይወትን እንደወዳት ነው የምታደርግኝ። ስስቴ ልበልሽ ምስጥር ገበናዬ አለሁልሽ ምትል ለእኔ መከታይ ስለ ለማውራት ቃላቶች አጥሮኛል። እህት ሄደሽ ብለሽ እሱ ይቀለኛል። ስጠፋ ፈልገሽ ደህንነቴን አይተሽ ሁሌ የምትጎበኝ ንጹህ ፍቅርን ሰተሽ ጓዴን የምስጥር ምስጥር ሰላም ሁኑልኝ። ምክንያቱም በጣም ስለደነገጥኩ ማውራቱ ሁሉ ስለጠፋብኝ፣ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እንመለሳለን።